ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ዛሬ እጅግ አስደናቂ ቪዲዮችን ወደ እናንተ ይዤላቸው መጠውት። ቀደም ብለን የምናየው ቪዲዮ የእናታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በግሸን ላይ እንዴት እንደተከበረ የሚያሳይ ቪዲዮ ነው፣ ይዤላቸው መጠውት። በዛውም አያይዘን ደግሞ እዛ አካባቢ ላይ ሌባ ተይዞ እንዲሁም ደግሞ ስልኮችና ሌሎ ንብረቶችን ይዞ ሲወጣ በሀገር መከላከያ ሰራዊት ተይዞ ለህግ ቀርበዋል ማለት ነው። ቀደም ብለን የምናየው ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው በወንድማችን ባሮክ ተፈተዋል ማለት ነው። ተቆናዋ እጅግ የሚያስደንቅ ነገር ነው። ቤተሰቦቹና እንዲሁም ደግሞ ወዳጅ ደግሞ ዘመዶቹ ደስታቸውን ገልጿዋሉ ማለት ነው። እሱም ቪዲዮ ይዘን መተናል። ቪዲዮን አብረን የምናየሆናል። እሱም ደግሞ ሌሎች ድምፅ የሆኑትን ወንድሞቻችንና ይቶቻችንን በሚገባ አመስግሯል ማለት ነው። ቪዲዮን አብረን የምናየሆናል። በሦስተኛ እና የመጨረሻችን መረጃችን የሚሆነው በአራርቲ ማርያም ቤተ ክርስቲያን ላይ በዓሉን ለማክበር የሄዱት ወንድሞቻችንና ይቶቻችን ቤተ ክርስቲያን በደንብ ቤተ ክርስቲያን ላይ ጣሪያ ላይ ወጥቶ ባሉበት ቤተ ክርስቲያኑን እየጎበኙ ባሉበት ባልተጠበቀም በአራርቲም ማርያም ቤተ ክርስቲያን ላይ በዓሉን ለማክበር የሄዱት ወንድሞቻችን እና ይቶቻችን በከፍተኛ ሁኔታ ተጎጥቷሉ ማለት ነው። የመጨራሻችን ቪዲዮ ሲሆናል። ቪዲዮን እስከ መጨራሻ በመከታተል ላይክ እና ሼር እያደረጋችሁ ለሞላ አለም እንድታደርሱ በልል እግዚአብሔር ስም ቀጥታ ወደ ዛሬ ቪዲዮዎች

ኦርቶዶክሳውያን በዛሬው ዕለት በግሸን ማርያም ደምቀው ውለዋል። ዛሬ ማለትም መስከረም 21 ቀን 2018 ዓ ም በዓመታዊ የቅድስ ድንግል ማርያም ንግሥ በዓል እንግዲህ በመላ ሀገሪቱ በሚገኙ ቤተክርስቲያናት በድምቀት ተከብሮ ውሏል። በተለይም በግሸን ማርያም ጥጠር ምጣያ ጠፍቶ በደማቅ ሁኔታ እንግዲህ መከበሩ ተሰምቷል። ኦርቶዶክሳውያን እንኳን አደረሳችሁም። ቅድስት ድንግል ማርያም የልባችሁ መሻት ትሙላላችሁ መልእክቴ ነው። ይህ ከኋላ የምትመለከቱት ግለሰብ ዛሬ በግሸን ማርያም ክብረ በዓል ላይ በዓሉን ለማክበር ከሄዱት ከተለያዩ ምእመናን ላይ ብዛት ያለው የሞባይል ስልክና ጥሬ ገንዘብ በመስረቅ ለማምለጥ ሲሞክር ጸጥታን ለማስከበርና በዓሉን በሰላም ዲካ ላይ ተሰማርተው በሚገኙ የሀገር መከላከያ ሰራዊት እጅ ከፍንጅ በቁጥጥር ስር ውሏል። ተጨማሪና አዳዲስ መረጃዎችን ለማግኘት የፕላስ ምልክቱን ይጫኑ። ወንድሞች እንኳን ቢሸቱኝ ሰው ሁሉ ትላል ቢሆነኝ

ተመልካክቼ እንደምናገር አላውቅም። ሰሞኑ ከፍ ብለው ከሚሰሙ ከነበሩ የስላቅ ድምፆች መካከል አንዱ እስኪ ማርያም ታስፈታው የሚል ይገኝበት ነበር። ታዲያ መላኩ ቅዱስ ገብርኤል ያበሰረውን ድንግል ማርያም ፈጸመችልን። ከዚህ በላይ ምንም ልናገር አልችልም። ወንድሜ ስጋዬ እንኳን ለቤታ አበቃ። በአጠቃላይ በሁሉ ነገር ከጎን የነበራችሁ ድምፅ በመሆን ወንድማችን እንዳይረሳ እውነቱን በመግለጥ በሙሉ የነበራችሁ እህቶች፣ ወንድሞች ምስጋናችንን ከልብ ለማቅረብ እወዳለሁ። እንኳን ማምላክ በንግሷ ቀን በደጇ አቆመች፣ እግዚአብሔር ይመስገን። የመከራ ዘመን አለፈ። እንደዋዛ አንቺን ተጠግቼ

የንጋት ፀሐይ ፈገግታዋ ስትለግስ በሰሜን ሸዋ ምንጃር ሸንኮራ ምድር እጅግ ልዩ ቀን ነበረች። መስከረም 21 ቀን 2018 ዓ ም የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል፣ በሺዎች የሚቆጠሩ ምዕመናን ልባቸው በደስታና በእምነት ተሞልቶ ወደ አራርቲ ማርያም ቤተ ክርስቲያን ይጎርፉ ጀመር። በዓሉ ለማክበር የተሰበሰበው ህዝብ በደስታ እየዘመረ በጉጉት ደግሞ በግንባታ ላይ ያለው አዲሱ የቤተ ክርስቲያን ህንፃ ይጎበኝ ነበር። ይህ ህንፃ ታዲያ የእምነታቸውና የጋራ ጥረታቸው ምልክት ነበር። ነገር ግን የአኩራትና የተስፋ ምልክት በአይን ቅጽበት ወደ ሀዘን ምልክት ተለወጠ። ከጠዋቱ አንድ ሰዓት 45 ነበር። በድንገት የደስታው ዝማሬ በሰቁቋ ተተካ ለ14 ዓመት የቆመው የእንጨት መረማመጃ የተሰበሰበው ህዝብ ክብደት መሸከም አቅቶት በቅጽበት ተደረመሰ ተስፋና ጸሎት የነገሰበት ቦታ በፍርሃትና በጩኸት ተሞላ በደስታ ወደ ቤተ ክርስቲያን የመጡት ምዕመናን በፍርስራሽ እንጨት ስር ተቀበሩ በቅጽበት አካባቢው በነፍስ አድን ጩኸት ተናወጠ የአካባቢው ማህበረሰብ ፖሊስና የመከላከያ ሰራዊት አባላት ሳይቀሩ ከፍርስራሹ ስር የተነፈጉት ነፍሶች ለማትረፍ ለሶስት ሰዓታቶች ተራው አሯጡ ሰዎቹም በሙሉ አውጥተናል አሉ። የወረዳ ፖሊስ አዛዥ በድምፅ ውስጥ ድካምና ሀዘን እየተነበበ ነበር። ነገር ግን ሁሉም ሊተርፉ አልቻሉም። የንጋቱ ብርሃን ሲፈነጥቅ በደስታ የመጡ ቢያንስ ሰላሳ እናቶች፣ አባቶች፣ ወጣቶችና አረጋውያን የቀትር ፀሐይ ሳያዩ ህይወታቸው አለፈ። ከ200 በላይ የሚሆኑት ደግሞ ቀሪ ዘመናቸው ይዘውት የሚኖሩት የአካልና የስነ ልቦና ጠባሳ ይዘው ወደ ህክምና ተቋማት ተወሰዱ። ከሟቾች መካከል ቤተ ክርስቲያኗን ለመገንባት ላባቸው ሲያንጠፈጥፉ የነበሩ የቀን ሰራተኞች፣ እውቀት ሲያካፍሉ የኖሩ መምህራንና እንዲሁም ደግሞ ዓለሙን ንቀው እግዚአብሔርን ሲያገለግሉ የነበሩ መነኩሴዎችም ይገኙበታል። የደስታና የበዓል ቀን የነበረው መስከረም 21 ባራርቲ ምድር የሐዘንና አለፈ። የእምነት ቦታ የነበረው ቅጥር ግቢ በአንድ ጠዋት የድንገተኛ አደጋ ማሳያ ሆነ። ዛሬ የአራርቲ ከተማ በለቅሶ ተሸፍናለች። ለመጸለይ የተዘረጉ እጆች አሁን ወገን ለመቅበርና ሐዘን ለመቻል ተዘርግተዋል። ይሄው እንግዲህ እንደምትመለከቱት ሙሉ ፈራርሷል። ላይ ውስጥ ላይ የነበረው ይሄ በሙሉ አሁን ያለበት እንጨት ነበር። እንግዲህ ቢያንስ ቁመቱ ከመቶ ሜትር ያላነሰ ቁመት ላይ ነው። ሙሉ የተፈጠፈጡት ማለት ነው። ስላድነው እየተሰራ ያለበት ሰዓት ላይ ነበር። ይህን ለማግኘት ከወጡ በኋላ ነው እንጨቱ የተደረመሰው ማለት ነው። እንግዲህ ሙሉ እዚህ ውስጥ የነበረው እንጨት ነው። አናታቸው ላይ ፈረሰው። ብዙዎችን በአይናችን እያየን እንኳን ያላደነ ያላደነባቸው አጋጣሚም ነበር። ተመልከቱት። ይህ ሁሉ እንጨት እስከሚወጣ በእነሱ ላይ ነበር የነበረው። ሽክማቱን ተመልከቱ እስኪ ይሄ እንግዲህ ተመልከቱት። በጣም ትልቅ ነው። በጣም ሩቅ ነው። እዚህ ርቀት ላይ ነው ሙሉ እንጨቱ የተደረመሰው ማለት ነው። ውስጡ እንግዲህ ገና ፊኒሽንግ ላይ የነበረ እንዲሁም ቀለም እየተሰራ ስለ እየተሰሩ እንደነበር ነው የሚያመለክተን የስራ ሂደቱ ይህ እንጨት ነው፣ ከአናታቸው ላይ እንደምትመለከቱት የተነሳው ማለት ነው። ይህ እንጨት ሙሉ ምእመኑ ላይ ነበር የወደቀውና ይህ እንጨት እስኪነሳ ድረስ ብዙዎች ነፍሳቸው መታገዝ ሳይችሉ ማለፉ ያመላክታል ማለት ነው። ሀዘኑ መሪር ነው። እንግዲህ መላው ኢትዮጵያውያን መጽናናት ተመኝን፣ ቤተሰቦቻቸው መጽናናት ተመኝን። እንግዲህ የቆሰሉትን እግዚአብሔር ምረቱን ይላል። በደረሰው አደጋ መንግስት የሐዘን መግለጫ አውጥቷል። በአማራ ክልል ሰሜን ሸዋ ዞን አራርቲ ከተማ አስተዳደር በግንባታ ላይ የሚገኝ የማርያም ቤተክርስቲያን ህንፃ በመጎብኘት ላይ የነበሩ ሰዎች በደረሰባቸው አደጋ ተጎድተዋል። ህይወታቸውን ያጡ፣ ከባድ እና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመስማቱ መንግስት የተሰማውን ሐዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ በህክምና ላይ ለሚገኙ በፍጥነት ማገገብን እንመኛለን ነው ያለው መግለጫው።

የዛሬ ቪዲዮ ይህን መስል ነበር ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማለት አልጠራጠርም ላይክ በማድረግ ጨርሱልኝ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮችና ወቅታዊ ጉዳዮችን በየቀን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ